ሰላም ለእናንተ ይሁን። እንደምናላችሁ ፈጣሪ ይመስገን። ሰሞኑን ጣፋውት አልተመቼኝ ነበረ ምን እንደሆነ አላቅም። እንግዶቹ ድሮ ጣፋጭ ነገር ሀያበዙም አሁን በየሶስት ቀን ጋግሪ ኬክ ነው የሚሉት፣ እና ከመጀመሪያ እንዳላሳያቸው አልተመቼኝም። እንግዶቹ ከጎኔ የነበሩ የሚያወሩት ድምጻቸው ምናምን ስለምረብሸኝ አልቀረስኩት። አብረን እናያለን መጨረሻውን አሳያቸው

ትንሽ ትኩስ ነበረ፣ ልጅዬ ስለቸኮለች ስገላለበት ተሰባብሯል። ትንሽ ከጎን ይህን ይመስላል። ላይክ ሼር፣ ኮመንት